ይህንን ቪዲዮ ማታ ለቀቂያው አስጠፍተውታል፣ ሙሉ ለሙሉ ፕሊዝ፣ እባካችሁ ይህንን ቪዲዮ ደግሞ ድጋሚ ለመስረት ስለተገደድኩኝ በቻላችሁት አቅም እንዳያስወርዱት በደንብ ኮፒ ሊንክ አድርጉልኝ። አደራ አደራ፣ ድጋሚ ስሙት። በኋላ እኔ ዘፈን አልሰራም። እሺ፣ ማርያም ኦኬ። እህታችን እንግዲህ ባለማወቅ ይሆናል እንደዚህ ያለችው፣ አላቅም። ብቻ ግን አሁን ደግሞ አንድ ቪዲዮ ይሁን መጽሐፍ ቅዱስ በዚህ ከዚህ ነገር እንድንጠነቀቅ በብዙ በብዙ ሁኔታዎች ተጽፏል። ለምሳሌ በዚህ በማርቆስ ወንጌል ደግሞ ምዕራፍ 13 ከቁጥር 22 ላይ ሐሰተኞች ክርስቶስ ይነሳሉ፣ ነቢያትም ይነሳሉ፣ ቢቻላቸውስ የተመረጡትን እንኳን ያስቷቸዋል። ኦኬ፣ እናንተ ግን ተጠንቀቁ ተብሏል። ሐዋርያው ቅዱስ ጳውሎስም በግልጽ ተናግሯል። ለሌላ የተሰዋይን መስዋዕት እኛ ማቅረብ እንደሌለብን ሐዋርያው ቅዱስ ጳውሎስ ተናግሯል። ፕሊስ እባካችሁ ክርስቲያኖች ስለ ሃይማኖታችሁ ሳታቁ፣ ስለ ክርስትናችሁ ሳታቁ ሃይማኖታችሁ ለመቀየር አትቸኩሉ። ፕሊስ እባክሽ እህቴ ቆም ብለሽ አስቢ። ስለ ሃይማኖትሽ፣ ስለ እምነትሽ፣ ስለ ቤተክርስቲያንሽ የምታስተምርሽን ነገር እባክሽን ጠንቅቃችሁ እወቁ። እባክሽናውንም ቢሆን ጊዜ ያለሽ ሰው እንዴት የዘላለም ሕይወቱን ለማጣት እንደዚህ ይቸኩላል? እና ፕሊስ እባካችሁ የምትይዙትን ጓደኞች ምረጡ። የምትቀርባቸውን ጓደኞች ምረጡ። ክርስቶስ ከማይከብርባቸው ክርስቶስ ከሌለባቸው ሰዎች ጋር ራሳችሁን እንትናትበሉ። መጨረሻው ይሄው ሃይማኖታችሁን እስከማስቀየር ይደረሳል። እና ፕሊስ ኦርቶዶክሳን ክርስቲያን ተጠንቀቁ። ይህንን ቪዲዮ እንዳያስወርዱት ለሁሉም አድርሱልኝ አደራ። የሚገርም መልእክት ነው፣ ያስተላልፉ ለሁሉም እንድደርስ እንዳስጠፉ ምኑ አሁን ይሄን ማስጠፋ? እኔ ከዚህ በኋላ በዘፈን አልሰራም ስትል ምንድነው የተናገረው? ስሙ። በኋላ እኔ ዘፈን አልሰራም። እሺ ማርያም፣ ኦኬ እህታችን፣ እንግዲህ ባለማወቅ ይሆናል እንደዚህ ያለችው። አሁን ደግሞ ስትዘምር ምን እንዳላት፣ ዳቅም ብቻ ግን አሁን ደግሞ አንድ ቪዲዮ ኦኬ፣ መጽሐፍ ቅዱስ በዚህ ከዚህ ነገር እንድንጠነቀቅ በብዙ በብዙ ሁኔታዎች ተጽፏል። ለምሳሌ አየህ፣ ዘፈን በዘፈን አልሰራም ስትል ባለማወቅ ይሆናል እንደዚህ ያለችው። ከዛስ በመዝሙር ስትሰራስ ከእንደዚህ አይነት ስህተት እንድንጠበቅ መጽሐፍ ቅዱስ ያዛል። ይሄ እኮ ገልብጦ ማንበብ ነው። እንዲ የፈለገ ሃይማኖተኛ ልትሆን ትችላለህ። የፈለገ እንትን ልትሆን ትችላለህ። በዘፈናል ሰላም ስትል ተሳስተ ሊሆን ይችላል። በመዝሙር ስትሰራስ ከእንደዚህ አይነት ነገር ምን አይነት የጨለማ መንፈስ አናት ላይ ቢወጣ ነው? በእግዚአብሔር በዘፈናል ሰራ ማለት ነው አለማወቅ በመዝሙር መስራት ነው ስተት መጽሐፍ ቅዱስ እየዘፈነን እንድንሰራ ያዛለ። ልክ መጽሐፍ ቅዱስ እንደሚናገር መጽሐፍ ቅዱስ እንዳነበበ ሰው አላወራ በመጨረሻው ዘመን ላይ ሐሰተኛ አረብ ኢየሱስ። ይሄ ነው እውነቱ፣ ይሄ ነው እውነቱ። ከመዝሙር ይልቅ ዘፈን አንደኛ ነው። ከመዝሙር ይልቅ ዘፈን ይከበራል። ግልጽ እኮ ነው ንግግሩ። ከመዝሙር ይልቅ ዘፈን ነው ምርጫችን። ከእንደዚህ አይነት ጨለማ ውስጥ እግዚአብሔር ብቻ ነው የሚያወጣው፣ የናዝሬቱ ኢየሱስ። ምን አይነት የጨለማ ጉዞ ነው ወንድሜ? እንዴ ህይወታችን እስከ ማጣት ድረስ ይነባል ገልብጠ ነው እያነበብክ ያለው እንዲህ ገልብጥ። ሰው በመዝሙር ሲሰራ የምትናደድ የክርስቶስም ሲጠራ የምትናደድ አንተ ወደ ሞት እየሄድክ ያለው ለዛውም፣ በዚህ ዕድሜ ተራት የምታወራው በዚህ ዕድሜ ተራት አይከብድም። መጽሐፍ ቅዱስን አታነብም እንደ አንተ ለነገሩ ለአንተ አልተፈቀደም። የተገባ ሰው አደለህም። አንተ የሆነ የተወሰኑ ሰዎች አሉ መጽሐፍ ቅዱስን የሚያነቡ ጻድቃን። አንተ እንዴት ታነባለህ? ብራዘር እንደምንም ብለህ መጽሐፍ ቅዱስ ነው። ካልሆነ አሁን ያለበት ሁኔታ ጨለማ ውስጥ ነው። ዘፈንን ላይ ካርጎ መዝሙርን መቃወም በጣም ይከብዳል። ከዚህ በላይ ከዚህ በላይ ጨለማ ውስጥ መቀመጥ የለም። አልዘፈን ሰው ስትል የዘፈነ ሰው ልክ፣ ይሄ እኮ የሚያሳየው የሚኖርበትን ላይፍ እኮ እንደዚህ አይነት መንገድ ላይ ነው እየሄደ ያለ ወንድማችን፣ ተመለስ። ህይወት ኢየሱስ ነው። ከኢየሱስ ውጪ ከዚህ ውስጥ የሚያወጣው ማንም የለም። ኢየሱስ ብቻውን ያድናል። ፕሮቴስታንት ወንድሞቻችንና እህቶቻችን ኢየሱስን ሳታውቁ እንዳትሞሉ። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ ጠቅላይ ሃይማኖት ጠቅላላ ጠቅላላ ተመከስ ከብ ሰበሰብ ሊያድን አይችልም። ከዛስ ጸጋ ግን ማንንም ሊያድን ያንን አመጸኛ ደም አፍሳሽ ያንን ያንን ዋናይ ሆኖ በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የዚያ ጸጋ ይባላል። በመናፍቃን አዳራሽ የቅዱሳን ስም ተነስቶ ካልተሰደበ ወይንም ደግሞ ቅዱሳን ዝቅ ዝቅ ካልተደረጉ ማጨብጨብ ወይም የእግዚአብሔር ሰው እየተባባሉ እርስ በርስ መሞጋገስ አይኖርምና እንደተለመደው የቅዱሳንን ስም አንስቶ ያልዳኑ ለማስመሰል መሞከሩን ተመልክተናል ማለት ነው። ለማንኛውም ጳውሎስ ስለ ሃይማኖት ምን ብሏን የሚለውን ቀጥዬ ያሳያቸዋሉ። አስቀድሞ ግን ሃይማኖት የእግዚአብሔር መገለጥ ነው። እግዚአብሔር በብዙ መንገድ ለአባቶቻችን ተናግሯል፣ በኋላም ደግሞ በልጁ ተገልጦልናል። ይሄንን መገለጥ ተቀብለን የምንሰጠው ግብረ መልስ፣ ለምሳሌ አምልኮትን ጨምሮ ሃይማኖት ይባላል። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃል ምን ብሎ ይገልጸዋል? ሃይማኖት የሚለውን እምነት ይልና ሃይማኖታዊ ስርዓቶችን ያጠቃልላል ይላል። ይህንን ነው አያድንም እያለ የሚናገረው ማለት ነው። ከዛ ምን አለ መጨረሻ ላይ ጸጋው ነው የሚያድነው አለ። በጸጋው የዳነ ጳውሎስ ስለ ሃይማኖት ምን ብሏል? ቅዱስ ተክለ ሃይማኖትና ቅዱስ መርቆሪዎስ አልዳኑም ብለን እናምናለን? አናምንም። ልክ እንደ ጳውሎስ ያመኑ ክርስቲያኖች ናቸው። ስለዚህ ድነዋል ማለት ነው። ያልዳንከው አንተ እነሱን የመተቸት ሞራል ሊኖር አይችልም። ለማንኛውም ግን በጸጋው ስለ መዳን የነገረን ጳውሎስ ስለ ሃይማኖትስ ምን ብሎናል? የመጀመሪያው በቆላሲስ መልእክቱ ምዕራፍ ሁለት ቁጥር ሰባት ላይ እንደዚህ አለ። ስር ሰዳችሁ በእርሱ ታነጹ፣ እንደ ተማራችሁም በሃይማኖት ጽኑ። በምን ጽኑ በሃይማኖት አንተ አያድንም ብላል። እርሱ ግን ምን ጸናበት ነው ብሏል። ስለዚህ በሃይማኖት ጽኑ፣ ምስጋና ይበዛላችኋል አለ ጳውሎስ። የዳነው በሃይማኖት ነው እንጂ በክርስቶስ አይደለም። ሃይማኖት ምንድን ነው እንግዲህ? ግራ ይገባኝ። በብሎኬት በግንብ ምናምን የተሰራው ቤት ነው ሃይማኖት? እንደዛ ነው የምታምነው ዮናታን? የተናገረው እንደዚህ ነው። ስማ ሐዋርያት ሥራ ምዕራፍ 22 ከቁጥር ሶስት ጀምሮ ያለውን በደንብ ማንበብ ትችላለ። ከካይናት እጅ ተቀብሎ ነው ወደ ደማስቆ እየሄደ ነበር ትዛዝ፣ ከካይናት ለሃይማኖት ብሎ ሰዎቹን ሰዎችን ያሰረ ያሳደደ ነበር። እስጢፋኖስ ሲሞት እሱ ተባባሪ ነበር። ለምን ስለ ለሃይማኖት የሙሴን ሕግ እንጠብቃለን ከሚሉ ከፈሪሳውያን ወገን ነበር። ጽማቸውን አስረዝሞ ለጌታ የወገኑ የሚመስሉ የኢየሱስን ስም የሚጠሩትን የሚያሳድዱ ከነሱ ወገን ነበር። ሕጉንና ስርዓቱን በደምብ ነበር የሚጠብቀው ቀንቶ ነበር ያንን ሁሉ ሲያደርግ ነበረው። እስጢፋኖስ ሲሞት እኮ እሱ ነበር ተባባሪ ነው። ስለዚህ ያ ነገር እሱን አላዳነም። እሱን ያዳነው አንድ ነው፣ እሱን በደማስቆ እየሄደ መንገድ ላይ የተገለጠው ኢየሱስ ክርስቶስ፣ ኢየሱስ የተናገረውን ያንን ቃል ነው ተቀብሎ ጠብቆ። ሃይማኖቴን ጠብቄአለሁ ያለው፣ ሩጫዬን ጨርሻለሁ ያለው። ምኑን ከምን ጋር ታገናኛለህ? እሱ ያወራው እንደዛ ነው። አንተ ግን ለማጣመም ፈልገ። አይ እሱ ቅዱስ አለም። ማንንም የሚያድነው የኢየሱስ ክርስቶስ ደም ነው፣ በኢየሱስ ማመን ነው አዳኝና ፈዋሽ ኢየሱስ ክርስቶስ ብቻ ነው። እኛ በግንብ በሰራ ነው በብሎኬት ሰርተን በሆነ ግንብ ውስጥ ያስቀመጥ ነው ኢየሱስ የለም። እሺ የእግዚአብሔር ቤተ መቅደስ በእኛ ልብ ውስጥ ነው በእኛ ውስጥ ነው። በእኛ ውስጥ ያለውን ኢየሱስ ክርስቶስ እሱን ሰምቶ እሱ የተናገረውን ጠብቆ እስከ መጨረሻ መሄድ ያንን መቀበል ነው የዘላለምን ሕይወት የሚሰጠው። ጳውሎስን ያላዳነ አይማ እውነት እኮ ነው። ጳውሎስን ያላዳና እውነት እኮ ነው። የአባቶች ወግና ስርዓት እያለ እያሳደደ ነበር አዋራቶች። ከዛ መንገድ ነው ኢየሱስ ያመጣው። ስለዚህ ጳውሎስ ዳነ እኮ በኢየሱስ ክርስቶስን ስላመነ ነው፣ እሱን ስለተከተለ ነው። ስርዓትና ወግ ምናምን ብሎ ሃምሳ ዘጠኝ መንገድ ፈልጎ አይደለም። በልጁ የሚያምን የዘራረም ይወጣል የሚለውን ቃላምን ሆ ነው ጳውሎስ ዳ ነው። ስለዚህ እነዛ አልዳኑም። እነዛ በኢየሱስ ካመኑ ይድናሉ። ጌታ ኢየሱስን ተቀብሎ ከሆነ ይድናሉ። ከሱ ውጪ አምላክ የለም ብሎ የሚያምኑ ከሆነ ይድናሉ። እኔ መንገድና እውነት ሕይወት ነኝ ያለውን ኢየሱስ ክርስቶስን ብቻውን አምኖ የተከተለ ሰው ካለ ይድናል። ከዛ ውጪ የምርጫ ቅስቀሳ ይመስል የኛም ይበልጣል በምን አይነት መንገድ ሄዳ አይድንም። ጴንጤዎች ጌታ ኢየሱስን ሳትቀበሉ እንደ ይቃልልን ቁጅዬ ቀንድ አቁምና በኢየሱስ እመን። በሀምሳ ስድስት ቅዱሳንና በመልአክ በኩል እገባለሁ ብለህ የምታምን ሰውዬ ጌታ ኢየሱስን ሳትቀበል እንዳትሞት፣ ሕይወት እሱ ነው። በማንም በኩል ሕይወት የለም። ሕይወት ኢየሱስ ነው። ከኢየሱስ ውጪ ሕይወት የለም። በማንም በኩል መግባት አትችሉ? አለቀ። አራት ነጥብ ኢየሱስ ብቻው ነው ያለና አራይነን ጉድ ስሙ ኢየሱስ ክርስቶስ መጀመሪያ የቅዱሳን መላእክትን ያክሉልናል። ኢየሱስ ነው የሞተልኝ፣ ስላቻ ታጥቆ ነው ያለው። መጀመሪያ ነው እነሱ ናቸው የሞቱለት። ማን ነው የሞቱለት? ቅዱሳን መላእክት ናቸው የሞቱለት። ለማን? ለኢየሱስ ክርስቶስ፣ ለድንግል ማርያም ስጋ ቀጥላ ነው ማለት ነው። እንዳትሳሳት። አሁንም በምድር ስትበላ ኑረህ ሰው የሰው ልጅ ምንም ምንም ምንም ማዋቂነት የለውም። የሚያውቅ የድንግል ማርያም ስጋና ኢየሱስ ክርስቶስ ብቻ ነው። አዳኝ ማን ነው? አዳኝ የድንግል ከምን በሙሉ

ሰማች፣ እግዚአብሔር ራሱ አላውቅም። በዚህ ልክ በኢየሱስ ላይ ሌላ አመጽ። በሷ ላይ እኮ መፍረድ አይቻልም። ከየት ታምጣ የተማረችው? እንኳን አንተ እያወራች ያለችው ምን አይነት አሳፋሪ ንግግር ነው! የእሷ ስጋ ነው። ወንጌል ያስፈልጋል። ወንጌል ያስፈልጋል። ከዚህ ጨለማውስ ማምለቅ በክርስቶስ ብቻ ነው። የእውነት ወንጌል ያስፈልጋል። ወንጌል ወንጌል ወንጌል ወንጌል፣ ቅዱሱን ቃል አንብቡ። ካልሆነ እንደዚህ ነው የምትሆኑት በማታውቁት ነገር ውስጥ ገብታችሁ የምታውሩትን ላታውቁ። ኢየሱስ ብቻውን ያድናል። ይህ የነካኝ ሰሞን ያው ከዛ ቤት ወጣሁት ታውቃላችሁ። እንግዲህ ያንዳንዶቻችሁ እና ትንሽ ደሞዝ ነበረኝ ቤተ ክህነት አካባቢ እና ተጠራሁና ጳጳሱ እዛ ቤተ ክህነት ምስራቅ ሀገረ ስብከት ሀረር ነው ያለው ማለት ነው ገባው እና ጠርተ ጠርቼ ሄድኩኝ። ቦርዲንግ እስኩል ስለ ነው ያደግኩት። ያ ቦርዲንግ እስኩል ደግሞ በኦርቶዶክስ ስር ነው ያደ የነበረው ከሁለት ክፍል ጀምሮ በቀኖና በዶግማ ነው ያደግኩት። ከዛ ጳጳሱ እኔ የምልህ ምንድነው የሰማሁት? ይላል መስቀሉን እያከላበጡ ምንድነው የሰማሁት? ዘነብዬ ምንድነው የሰማሁት? ምን ሰሙ? እንዳው መናፍቅ ሆንክ። ልትክክር ትችላለህ። ሲነካ ልትክዱ እኮ አትችልም። አይ አባቴ፣ በጣም ነው መወዶት። ያው እዛ ቤት መቼም በስርዓት ነው ያደግነው። በጣም ነው መወዶት አባቴ፣ ግን ይሄ ኢየሱስ እኮ ይገርሞታል። እንዳው አልከው፣ ጠራኸው? አዎ። እና ለእርሶም እኮ ያስፈልጋል። ከዛ አራ ጫን ያለው ነው ያዘ አሉ። አዎ፣ ጫን ያለው ነው የያዘኝ ጫን ያለው ነው የያዘኝ። ይሄው እስከ ዛሬ ድረስ ይዞኛል። ይገርማል። ፈዝዤ ይቀርቻለሁ። እዚህ እውነት ላይ እንዴት ሌላ ልሆን እችላለሁኝ? በቃ እንግዲህ ብትመለስና ቅዳሴ ላይ በህዝቡ ፊት ንስሓ ብትገባ ካልሆነ ግን እንግዲህ ያው መጀመሪያው ምን እናረጋለን? ይቋረጣል አሉኝ። ይሄን ትኑ ደግሞ ያን ሰሞን እኔ ማጣት ንጣት፣ ግርጣት የጸጋ ስጦታዬ ነበር። ይገርማል። የሚበላ ነገር እንደ ልብ ስላል ነበር ያስፈልገኝ ነበር። ይገርማል። እንደው ግን በእውነት የተገበስኩ አይደለም ስጣም ወንድ ፌስ ኦፍ ጋድ ማሏሽ ህሊና ይኑ። እፈራለሁ እኔ በቃ አባ፣ የሚቆም ከሆነ ይቆም። በዚህ እውነት የሚቆም ከሆነ ሌላም ነገር ይቁም። በዛው መንገድ መናፍቅ ሆንኩ፣ በዛው መንገድ መናፍቅ ሆንኩን። ሀገር አለን፣ የምንገባበት ቦታ መጨረሻ አለን፣ ተስፋ አለን። ወፍ ዘራሽ አይደለንም። ወጣት የሚከተለው እምነትና ሃይማኖት አይነት ነገር አይደለም። ይሄ ጊዜ ሲመጣ መንግስት ሲቀየር የመጣ ሃይማኖት አይደለም። የዛሬ 2000 ዓመት መስቀል ላይ የሞተ ኢየሱስ ያለውምና እሱ የጀመረው እምነት ነው። የኢየሱስ ስም ይባረክ። ከደቀመ ካደ አይቻልም። እውነት ነው፣ የኢየሱስ ስም የተባረከ። ይሄ ጌታ ሕይወት ይሰጣል። ከጨለማው ስጉጡ፣ ወደ ኢየሱስ ኑ። ኢየሱስ ብቻውን ሕይወት ይሰጣል። የኢየሱስ ስም የተባረካ። ለዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ቀጣይ በሌላ እንገናኛለን። ተባረኩ። ሰብስክራይብ፣ ሼር ላይ ማድረጋችሁን እንዳትረሱ። ወዳችኋለሁ። ቻው።